አሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ በጉዞ ዙሪያ ነው ህልም ይዞ የመጣሁት። እንግዲህ ወደ ሆነ ሀገር፣ ወደ ሰው ሀገር ስትጓዙ ሻንጣ ይዞ መጓዝ፣ ነጭ ሻንጣ፣ ጥቁር ሻንጣ የሚል ሌላ ህልም ፍቺ አመጣለሁ። የዛሬው ግን የምትጓዙበትን አገር በዝርዝር ለምሳሌ ካናዳ፣ ፈረንሳይ፣ ወደ ግብፅ፣ ወደ አውሮፓ ስትጓዙ የሚሰጠውን ፍቺ ነው ለዛሬ ያቀረብኩላችሁ። ሁለተኛው ክፍል ላይ ደግሞ ምናልባት እንዲሁ በኖርማሉ መሳፈር ብቻ ወደ ውጭ ሀገር መጓዝ ሻንጫ ይዛችሁ ጥቁር ነው ነጭ ነው ከሰው ጋር ስትጓዙ ይሄንን ከፈለጋችሁ ኮመንት ላይ አስቀምጡልኝና በሁለተኛው ክፍል አቀርባለሁ። አሁን ግን ምናልባት ምናልባት የአብዛኛው ሰው ጥያቄ አሜሪካ ሲጓዝ ካናዳ ሲጓዝ ፈረንሳይ ሲጓዝ እንደዚህ ያለ ከሆነ ፍቺውን ላዘጋጅ ብዬ ነው። አገሩን ሳታውቁ ደግሞ እንዲሁ ወደ ውጭ ሀገር ስትጓዙ ካለማችሁ ደግሞ ሁለተኛ ክፍል ሁለትን እሰራለሁ ማለት ነው። አሁን ወደ ህልሙ እገባለሁ። አንድ ወንድ በህልሙ ይቅርታ ግን ሰብስክራይብ አድርጎ ላይክ አድርጉ። ላስታውሳችሁ ብዬ ነው እንጂ እናንተ ታረጋላችሁ፣ ግን ላስታውሳችሁ ብዬ ነው። ስለምታበረታቱኝ ላይክም ሰብስክራይብ ስለምታደርጉ አመሰግናለሁ። አሁን ወደ ህልሙ እገባለሁ። አንድ ወንድ በህልሙ ወደ ካናዳ መጓዙን በህልሙ ከተመለከተና ግራ ከተጋባ ካናዳ እየተጓዘ ነው እና በቃ ግራ ገብቶት ከሆነ እንደዚህ አይነት ህልም ከተመለከተ ፍችው ምንድን ነው? ያሰበውን ማሳካት አይችልም። የተሸከመውን ኃላፊነት ለመሸከም አለመቻሉን የሚያሳይ ማስረጃ ነው። ሀሳቡንም ማሳካት አይችልም። እንደገና ኃላፊነት አለበት ያንን ኃላፊነት ያለበትን የተጫነበትን ኃላፊነት ደግሞ መወጣት እንዳልቻለ የሚያሳይ ፍች ነው ማለት ነው። አንድ ወንድ ወደ ካናዳ ሄዶ ግራ ግብት ብሎት በቃ ኤርፖርት ላይ ወርዶ ምናምን ወዴት ነው የሚሄደው ወይም ግራ ተጋብቶ ከሆነ ምንም ነገር የሚፈልገው ነገር እንዳላሳካና ሌላው ደግሞ ኃላፊነት መሸከም አለመቻሉን ይገልጻል ማለት ነው። አንድ ወንድ በህልሙ ወደ ካናዳ ሲጓዝ ብዙ ቦርሳዎች ጋር ብዙ ቦርሳዎችን አብሮ ይዞ ቦርሳ እየጎተተ ወደ ካናዳ ሲጓዝ ከተመለከተ ይሄ ፍቺው ምንድን ነው የሚሆነው? ብዙ ገንዘብ እንደሚያገኝና ብዙ በረከት ወይም ገንዘብ ወደ እሱ እንደሚመጣ የሚያሳይ ህልም ነው ማለት ነው። ብዙ ሻንጣ ይዞ ወደ ካናዳ ከተጓዘ ብዙ ገንዘብ ወደ ህልም አላሚው ይመጣል ማለት ነው። አንድ ህልም አላሚ በተለይ ወደ ፈረንሳይ ሲጓዝ በህልም ከተመለከተ ባለረአዩ ህይወት ውስጥ የሚመጣውን የኢኮኖሚ ብልጽግና ማስረጃ ነው። ያ ብልጽግናው ያ ሀብት ደግሞ ለረጅም ጊዜ ከህልም አላሚው ጋር ይቆያል ማለት ነው። አንድ ህልም አላሚ በህልሙ ወደ ፈረንሳይ የተጓዘ እንደሆነ ከተመለከተ ይሄ ባለራእይ ብልጽግና ሀብት ወደሱ እየመጣ ነው። የሀብት ደግሞ አብሮት ለረጅም ጊዜ ይቆያል ማለት ነው። አንዳንድ ጊዜ እዚ ጋ ምን አለመሰላችሁ የሆነ ገንዘብ አግኝታችሁ ወዲያው ብን ብሎም ይጠፋል ይሄ ግን የዚህ ፍች ምንድን ነው? ይሄ ገንዘብ የሚያገኘው በረከት ለረጅም ጊዜ ከህልም አላሚው ጋር ይቆያል ማለት ነው። እሺ፣ ህልም አላሚው ያላገባች ሴት ከሆነች እና ወደ ፈረንሳይ መጓዟን ካየች፣ ይህ የሚያመላክተው በህብረተሰብ ውስጥ የሚታወቅ ልዩ ባህሪ ያለው ባል እንደምታገባ ያመላክታል። አንዲት ያላገባች ሴት በህልሟ ወደ ፈረንሳይ ሀገር ከተጓዘች እውቅና ያለው ወይም ደግሞ በስራው የሚታወቅ ወይ በሚዲያ የሚታወቅ ሊሆን ይችላል። ጥሩ ባህሪ ያለው ወንድ ታገባለች ማለት ነው። ባለ ትዳር ሴት ደግሞ ከባለቤቷ ጋር ወደ ፈረንሳይ ሰትጓዝ በህልም ካየች አሁን ካለችበት ቤት ወደ ተሻለ አዲስ ቤት እንደምትሄድ የሚያሳይ ማስረጃ ነው ፍቺው ማለት ነው። ለባለትዳር ሴት ከባለው ሀገር ወደ ፈረንሳይ ስትጓዝ አንዲት ባለትዳር ሴት ከተመለከተች ፍቺ ምንድን ነው የሚሆነው? አሁን ካለችበት የምትኖርበት ቤት ግን የተሻለ የተሻለ ቤት እንደምትቀይር ወይ የተሻለ ኑሮ እንደምትኖር ያመላክታል። ለባለትዳር ማለት ነው። አሁን ማንኛውም ህልም አላሚ በመርከብ ወደ ፈረንሳይ መጓዙ ከተመለከተ ሊደርስበት የሚፈልገው ምኞቱንና ህልሙን ለመፈጸም መዘግየቱን የሚያሳይ ማስረጃ ነው። በመርከብ ቀስ ብላ ስለሆነ መርከቧ የምትጓዘው። እንግዲህ አንድ ማንኛቸውም ህልም አላሚዎች በህልማችሁ ወደ ፈረንሳይ ሀገር በመርከብ እየተጓዛችሁ ከሆነ ፍቺ ምንድነው? ልደርስበት የምትፈልገው እያንዳንድ ምኞታችሁም ሆነ ስኬት ላይ የመድረስ የምትፈልጉት ነገር እየዘገየባችሁ እንደሆነ ነው። ለምን እች መርከቧ ቆስስ እያለች ቀስ ብላ ስለምትሄድ መዘግየትን ነው የሚያመላክተው። በአውሮፕላን ግን የምትፈልጉት ቦታ እንደምትደርሱ ነው። እሺ በህልም ወደ ፈረንሳይ የመጓዝ ትርጉም በሚቀጥሉት ቀናት በህልም አላሚው ማህበራዊ ሁኔታ ላይ አወንታዊ ለውጥ ሊመጣ ይችላል ማለት ነው። በማህበራዊ ሁኔታው ጥሩ ለውጥ ይመጣል ወይም ማህበራዊ ኑሮውን ሊያሻሽል ይችላል ማለት ነው። ወደ ፈረንሳይ ሲጓዝ አንድ ህልም አላሚ ከተመለከተ ሌላው አንድ ህልም አላሚ በእውነታው የጤና ችግር ካጋጠመው እና በህልሙ በመርከብ ወደ ፈረንሳይ ሀገር ሲጓዝ ከተመለከተ ከጤናው ጤናው እንደሚያገግም እንደሚሻለው ያመላክታል ማለት ነው። ሌላው ደግሞ ወደ ግሪክ፣ እስኪ ወደ ግሪክ ደግሞ መጓዝ። በህልም ወደ ግሪክ ማንኛውም ሰው ጉዞን ከተመለከተ ወደ ግሪክ ሲሄድ በቅርቡ የተትረፈረፈ መልካምነትና በቅርቡ ሲሳይ ወደ ህይወት እንደሚመጣ ያመላክታል። እንዳገሩ ከባድነት፣ እንዳገሩ ትልቀት የምታገኙትም ነገር በዛው መጠን ይጠልቃል ማለት ነው። አንድ ሰው ወደ ግሪክ እየተጓዘ እንደሆነ በህልሙ ካየ ምናልባትም፣ ወይ አንድ ወንድ ወደ ግሪክ እየተጓዘ እንደሆነ በህልሙ ካየ ይህ ህልም ህልማላሚው በህይወት ሁኔታዎቹ በኑሮ ሁኔታ በተሻለ ሁኔታ የመለወጥ እንዲሁም ደግሞ ህይወቱን ለመለወጥ ከፍተኛ ፍላጎት እንዳለው የሚያሳያል ማለት ነው። ህይወቱን ለመለወጥ አሁን ካለበት የተሻለ ህይወት አኗኗር፣ የተሻለ ኑሮ ለመኖር በጣም ከፍተኛ ፍላጎት እንዳለው ያመላክታል ማለት ነው። እሺ፣ በህልም ወደ ግሪክ ጉዞን ማየት ህልም አላ የህልም አላ ወደፊት ብዙ ገንዘብ ለማግኘት ያለውን ፍላጎት የሚያሳይ ነው። ብዙን ጊዜ ወደ ግሪክ መጓዝ እንግዲህ አሁን እንደተረዳሁት ምንድነው ወደ ግሪክ ስትጓዙ ካለማችሁ ፍላጎታችሁን ነው የሚያሳየው ማለት ነው። እንግዲህ አሁን ማንኛውም ወንድ ህልም አላሚ ወይም ማንኛውም ህልም አላሚ ወደ ግሪክ ሲጓዝ በህልም ከተመለከተ ምኞትንና ወደፊት ብዙ ገንዘብ ለማግኘት ያለውን ፍላጎት ያሳያል፣ ፍላጎታቸው ማለት ነው። ሌላው ህልም አላሚው ሻንጣ ተሸክሞ ወደ ግሪክ በህልሙ ሲጓዝ ማለት ነው፣ ሻንጣ ይዞ ወደ ግሪክ መጓዙን በህልም ከተመለከተ ይሄ ፍቺ ደግሞ የሚሆነው በህይወት ውስጥ ያለውን ቀውስ ወይም አስቸጋሪ ነገር ያሳያል ማለት ነው። ሻንጣ ስለያዘ ሻንጣ እየጎተተ የሚጓዝ ከሆነ ደግሞ ወደ ግሪክ ሀገር በህይወቱ ቀውሶች እንዳሉ አስቸጋሪ ነገር እንዳለበት ያሳያል ማለት ነው። ስለዚህ ፈጣሪም ደግሞ መጸለይና ከዚህ አስቸጋሪ ህይወት ውስጥ እንዲወጣ ማድረግ አለበት ማለት ነው። አንድ ወጣት በህልም ወደ ግሪክ መጓዙን፣ አንድ ወጣት ማለት ያላገባ ወጣት ሊሆን ይችላል። ወንድ ወደ ግሪክ መጓዙን በህልም ከተመለከተ፣ እሱም ደግሞ ለስራ ስራ ሊያገኝ የስራ እድል አግኝቶ ወደ ግሪክ እየተጓዘ እንደሆነ በህልሙ ከተመለከተ፣ ጥሩ ምንድነው? ጥሩ ሴት እንደሚያገባ ያመላክታል ማለት ነው። እሱ ለስራ ለስራ ወደ ግሪክ ሀገር በህልሙ የስራ እድል አግኝቶ በህልሙ ሊጓዝ ነው በህልም ማለት ነው። ፍቺ ግን ምንድነው? ሊያገባ እንደሆነ እና ጥሩ ሴት እንደሚያገባ በቅርቡ በቅርቡ ጥሩ ሴት እንደሚያገባ ያመላክታል ለአንድ ላላገባው ወንድ ማለት ነው። አንዲት ያላገባች ሴት ደግሞ በህልሟ ወደ አሜሪካ ስትጓዝ ማየቷ በህይወቷ ላይ አዎንታዊ ለውጦችና ለእሷ መልካም ነገሮች ወደሷ እንደቀረቡ ማሳያ ነው። ለስራ ስራ ለመፈለግ በህልም ወደ አሜሪካ ስትጓዝ ማየቷ አንዲት ነጠላ ሴት ማለት ነው ያላገባች ሴት ሁሉን ቻይ የሆነው አምላክ ለህልም አላሚዋ ጥሩ ስራ እንደሚሰጣት እና ከፍተኛ ቦታ ላይ እንደምደርስ የሚያሳይ ህልም ፍቺ ነው ማለት ነው። እሺ የቼው ህልም አላሚ ከምታውቀው ሰው ጋር ወደ አሜሪካ መሄዷን ካየች፣ ይህ የሚያመላክተው የምታፈቅረውን ሰው ታገባለች ማለት ነው። እንግዲህ ከምታውቀው ሰው ጋር ወደ አሜሪካ ስትጓዝ ያለመች ያላገባች ሴት ፍቺው ምንድነው የሚሆነው? የምታፈቅረውን ሰው እንደምታገባ ያመላክታል ማለት ነው። ደስ የሚል ህልም ነው። በህልም ወደ አሜሪካ መጓዝ በቂ መተዳደሪያ እና የምስራች መስማትም ማስረጃ ነው። በቂ መተዳደሪያ የሚኖራችኋል፣ እንደገና ደግሞ የምስራችም ትሰማላችሁ ማለት ነው። በህልም ወደ አሜሪካ ስትጓዙ ካለማችሁ አንዲት ያላገባች ሴት በህልሟ ወደ አሜሪካ እየተጓዘች እየተጓዘች ግን ደግሞ በመጓዟ ደግሞ እያለቀሰች እንደሆነ ስትመለከት ይህ ፍቺ በህይወቷ ውስጥ አንዳንድ ችግሮች ውስጥ እንዳሳለፈች ይጠቁማል። በችግሮች እንዳለፈች ወይም ደግሞ ችግሮች በህይወቷ እንዳለፉ ያሳያል ማለት ነው። ወደ አሜሪካ ስትሄድ እያለቀሰች ሰው ልትሰናበትም ሊሆን ይችላል። በቃ ለምን ሄድኩም ብላ ሊሆን ይችላል። ስታለቅ ከተመለከተች በችግሮች ማለፏን ያሳያል ማለት ነው። እሺ በህልም ወደ ግብፅ መጓዝን ማየት ህልም አላሚው ቅርብ የሆነ የተትረፈረፈ መተዳደሪያ ማስረጃ ነው ማለት ነው። ግብፅ ለእኛ ለሀገራችን ቅርብም ስለሆነ ይሄ ፍቺ እንግዲህ ለሀበሻ ተብሎ አልተፈታም። በነገራችን ላይ ለሁሉም ለዓለም ነው የሚሆነው። ምክንያቱም አረበኛ ሏ እንዲ በአማርኛ ሊተረጎም ይችላል። በፓኪስታን በፈለገው ቋንቋ ተተርጉሞ መቅረብ ይችላል። የዚህ ህልም ፍቺ ግን እኔ ቅርብ መተዳደሪያ የተተረፈረፈ መተዳደሪያ ሲል እንግዲህ ግብጽ ለኛ ለኢትዮጵያ ቅርብ ስለሆነች መስሎ ነበረ። ግን ትርጉሙ ለሁሉም ሀገር ስለሆነ ምናልባት ግብጽ ለሌላ ሀገር ደግሞ ሩቅ ልትሆን ትችላለች። ስለዚህ በቃ በህልም ወደ ግብጽ መጓዝን ማለም ህልም አላሚው ቅርብ የሆነ የተተረፈረፈ መተዳደሪያ ወይም ቅርብ የሆነ ሲሳይ ያገኘዋል ማለት ነው። በህልም ወደ ግብጽ መጓዝ ህልማላሚው የፈጣሪውን ደስታና ጥበቃ እንዲሰጠው ያለውን ፍላጎት የሚያሳይ መስረጃ ነው። እንግዲህ ፈጣሪ እንዲጠብቀው ፈጣሪ ብዙ ነገሮችን እንዲያስደስተው ጸሎት ያደርጋል ወይም ደግሞ ፍላጎት አለው ማለት ነው። ስለዚህ በትዕግስት ከጠበቀ ደግሞ ይሄ ነገር እንደሚሰጠው ከፈጣሪ ከታገሰ፣ ፈጣሪ እንደሚሰጠው ያመላክታል ማለት ነው። ሌላ ወደ ግብፅ የሚደረገው ጉዞን ማየት ነገር ግን ሕልም አላሚው ተጎድቶና ጥሩ ባልሆነ ሁኔታ ላይ ወደ ግብፅ ሲጓዝ ከተመለከተ ይሄ ፍቺ በገንዘብ ችግር መታመሙን የሚያሳይ ሲሆን ወይም የገንዘብ ችግር እንዳጋጠመው የሚያሳይ ፍቺ ነው። እንደገናም ደግሞ የስነ ልቦና ጭንቀት ላይ መሆኑን ያመላክታል ማለት ነው። ወደ ግብፅ ሀገር የሚያደርገውን ጉዞ አልሳካ ብሎ ተወርቶ የሆነ ነገር አጋጥሞት ግን ጉዞ እያደረገ በህልም ከተመለከተ የገንዘብ ችግር አለበት፣ በዛም ደግሞ የስነ ልቦና ችግር አጋጥምታል ይጨናነቃል ማለት ነው። የአላስፈላጊ ጭንቀቶች አሉበት ማለት ነው። ስለዚህ እነዚህን ጭንቀቶች ደግሞ ከውስጡ እንዲወጣ ወደ ፈጣሪው መጸለይ፣ ዱዓ ማድረግ አለበት ማለት ነው። በህልም ወደ ግብጽ መጓዝ ህልም አላሚው ንስሐ ራሱን ከኃጢአት መራቅንና ንስሐ እንደሚገ መግባት መፈለጉን እንዲሁም አንዳንድ ጉዳዮች አንዳንድ ጉዳዮች ላይ እውነታውን መረዳቱን የሚያሳይ ማስረጃ ነው ማለት ነው። አሁንም ወደ ግብፅ ስትጓዙ ማለም ሌላኛው ፍቺ ምናልባት ንስሐ የመግባት ራሳችን የማጽዳት እንዲሁም ደግሞ አንዳንድ ነገሮች ግልጽ ሆነውላችሁ ከዛ ነገር የተቆጠባቸው እንደሆነም ያሳያል ማለት ነው። እሺ። በህልም ወደ ግብፅ ሲጓዙ ማየትና ህልማ አላሚው ከእርሱ ጋር የሚመገብ ሰው ማየቱ እንግዲህ ወደ ግብጽ እየተጓዘ መንገድ ላይ ወይም ጉዞ ላይ ሆኖ ደግሞ ከእሱ ጋር የሚመገብ ሰው ከተመለከተ ይሄ የህልም አላሚው ጥሩነትና ትብብር እንዲሁም ከሰዎች ጋር መተባበር እንደሚወድ ለጋስ ስብዕና እንዳለው የሚያሳይ ማስረጃ ነው። ህልማ አላሚው ሰው ማገዝ እንደሚወድ ስብዕናውም ደግሞ ለጋስ እንደሆነ ነው። ምክንያቱም በህልሙ እየተጓዘ ወደ ግብፅ እንደገና ደግሞ ከሰው ጋር እየተመገበ ስላለ የዚህ ሰው ባህሪ በጣም ጥሩ ነው ማለት ነው። አሁን ደግሞ ወደ አውሮፓ ስትጓዙ ማየት ፍቺ ምን እንደሆነ እንመልከት እንመለከት። ሰዓት እዳይት ጋር እንዳይረዝ ማለት ነው። በህልም ወደ አውሮፓ የሚደረግ ጉዞን ማየት ሁሉን ቻይ የሆነው አምላክ ለህልም አላሚው ብዙ ገንዘብ በቅርቡ እንደሚሰጠው ይጠቁማል ማለት ነው። በህልም ወደ አውሮፓ መጓዝ የጥሩ ሚስት ማስረጃ ነው። ለምሳሌ ያላገባ ወንድ ወጣት በህልም ወደ አውሮፓ ከተጓዘ ፍቺው ጥሩ ሚስት እንደሚያገባ የሚያሳየ ፍቺ ነው ማለት ነው። በዛም ባገባት ሚስት ደግሞ በትዳሩ ደስተኛ ይሆናል ማለት ነው ከቤተሰብ ጋር በህልም መጓዝ ማየት ወደ አውሮፓ ወይም ወደ ማንኛውም አገር በተለይ አውሮፓ ከቤተሰብ ጋር በህልም ስትጓዙ ማለም ህልም አላሚው የመልካምነት ብዙ መልካም ነገሮች እንዳሉት እና መልካም ነገሮች በሙላ ወደ ህይወቱ እንደቀረቡ ከአንድ ሁኔታ ወደ ሌላ ሁኔታ እንደተሸጋገረ የሚያሳይ ነው ይላል እንደገና ደግሞ የበለጠ እውቀትም እንደሚያገኝም ያመላክታል። ከቤተሰቦቹ ጋር ሲጓዝ ከተመለከተ ሁኔታው ህይወቱ ሙሉ ለሙሉ ከመጀመሪያ ህይወት ወደ ተሻለ ነገር እንደተቆየረ ያሳያል ማለት ነው። አንድ ሰው በህልሙ የቤተሰቡ አባላት ጋር ከሁሉም የቤተሰብ አባላት ጋር እየተጓዘ መሆኑን በህልም ካየ አንዳቸውም ሳይቸግሩ ምንም ነገር ሳይደርስባቸው በሰላም እንቅፋት ሳያጋጥማቸው በሰላም ከደረሱ ይሄ ፍቺ ምንድን ነው? ጉዳዩን ጉዳዩን በማንኛውንም ጉዳይ በጥሩ ሁኔታ መፍታት እንደሚችል ምስራች ወይም ደግሞ ወደ ህይወቱ ጥሩ ዜና እንደሚሰማ የቤተሰቡን ሁኔታ የቤተሰቡን አባላት ሁኔታ እንዳለ በጥሩ ሁኔታ ህይወታቸውን መቀየር እንደሚችል ያመላክታል። ቤተሰቡን ይዞ ወደ አውሮፓ ሲጓዝ ሙሉ ለሙሉ በሰላም ከደረሱ የቤተሰቡን ህይወት መቀየር እንደሚችል እና ሙሉ ለሙሉ ደግሞ ጥሩ የሚስራች እንደሚሰማ፣ ለቤተሰቡ ኃላፊነት የወሰደውን ኃላፊነት መወጣት እንደሚችል፣ ብዙ ነገር ሊያደርግላቸው እንደሚችል የሚያሳይ ማስረጃ ነው ማለት ነው። መጠን ያለ ቪዲዮ ነው። ሰአቱም አረዘመ። በቀጣዩ ክፍል ሁለት ላይ ደግሞ ሻንጣ ይዛችሁ የሆነ ሀገር ሻንጣ ይዛችሁ መጓዝን ብቻ አገሩን ሳይጠቅስ ብቻ ወደ ሆነ ሀገር ስትጓዙ ማለም የሚለውን ደግሞ አሁን ከዚሁ ሳልወጣ ሰርቼ እለቃለው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለው። እባካችሁ ላይክ እያደረጋችሁ አበረታቱ። ላይክ አድርጉ። አንድ ሰከንድ ቅንነት ብቻ ነው የሚጠይቀው። ህልሙን አይታችሁ ላይክ አድርጋችሁ ውጡ ከዚ ወደ ሌላ ሰዎች ይህ ተላለፋል ማለት ነው። እና ደህና ቆዩ። ቻው።